ሰላም ወደ ቤተሰብ አሁንም እንደዚህ እናደርጋለን። በአንድ እጄ የቃዳትኩ ስለሆና ሰሆን እንደዚህ ያደርጋሉ አስቀምጣሉ። አረፍ ይበል። ሌላ ደግሞ ድጋሜ መሲሄን አሁንም እዛ ቀደም እንደዚህ ያዘጋጀሁትን አረፍ ካለ በኋላ እንደዚህ እንዳምጠዋለን። መጥበሻችን ሞቅ ካለ ጋለልን ምስላ እናደርጋል። አያቸውት። በዚህ በመሰለ መልኩ ወፈሯትን ቃሁን አጠፋሁት። የኛው መጥበሻ ትንሽ አነስ ስላለ በዚህ ቀየርኩት። ጋዙን በጣም ቀንሱት። እሺ በዚህ እንዲሆን ይሁት። እንግዲህ የቀደሙ ትንሽ እንትን ነው ው ስንትን የሰራሁት አራት እያቸው ይነጣጠላል። በጣም ቀላል ነው። ሾርማ ነው የምጠቀልልበት። ሳምቡሳም ይሆናል። ብቻ ምፈለጋቸው ዩቱቤል ሰብስክራይብ አድርጉ። ይቅርታሳሌ

ግን ወጣ ገባ ሁነ ታረነው የምታወኩት ጨውና ውሃ ብቻ ነው የምታደርጉት። እሺ ጨውና ውሃ እጥዬ ባዶት ታጋችሁ በቃ። ከዛ በተረፈ እንደዚ የሆነ ውጭ ግዙልኝ አትግዙልኝ ክርክር የለም ቤታችሁ። ቀሽ ያለ ሾርማ ሰራለሁ። አሁን በኋላ ቀርጬ ለቃለሁ። አሁን እዚህ ጋር እንሰናበት። ባይ ሰብስክራይብ አድርጉልኝ ቻናሌ፣ ፍቅሮች። ሰላም አለይኩም ወራህመቱላሂ ወበረካቱሁ።